በዛሬው የመለኛ ቪዲዮ ትሪፓ እንዴት እንደሚዘጋጅ አሳያችኋለሁ። ትሪፓ የሚለው ቃል ትርጉሙ ምን እንደሆነ የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። የዛሬውን ትሪፓ ለማዘጋጀት 500 ግራም የበሬ ጨጓራ እንጠቀማለን። ከበሬ ጨጓራ በተጨማሪ የበግ እንዲሁም የፍየል መጠቀም ትችላላችሁ። ብዙውን ጊዜ ይህን ጨጓራ ስንገዛ ስጋ ቤት ላይ በተወሰነ መልኩ ያጥቡታል። ነገር ግን ጨጓራው በድጋሚ መታጠብ እና በደንብ መላጥ ይኖርበታል። ጨጓራውን ለማጠብ አስቀድማችሁ ቀዝቃዛዋ ውስጥ እየነከራችሁ ላዩ ላይ የሚገኘውን ተጨማሪ ስብ እና ጨጓራው ላይ ተጣብቆ የቀረ ፈርስ ካለ በእጃችሁ በደንብ እያረጋችሁ ትልጡታላችሁ። ጨጓራው ላይ የሚገኘው ስብ አልላጥ ካላችሁ ቢላ መጠቀም ትችላላችሁ። አንዳንድ ቦታዎች ላይ ትሪፓ ለማዘጋጀት ጨጓራውን አጥበው ብቻ ሳይልጡ ሲያዘጋጁ ተመልክቻለሁ። እናንተም በዛ መልኩ ማዘጋጀት ከፈለጋችሁ እዚህ ጋር አጥባችሁ ብቻ ማዘጋጀት ትችላላችሁ። ነገር ግን እኛ በቤት ውስጥ ስናዘጋጀው ጨጓራውን በሚገባ አጥበን ልጠን ስለምናዘጋጀው እኛ በምናዘጋጀው መሰረት እናሳያችኋለን። እያንዳንዱን ጨጓራ ምስሉ ላይ በምትመለከቱት መሰረት ካጠባችሁ በኋላ እየጨመቃችሁ ታወጣላችሁ። አንዳንዱ ጨጓራ እርስ በራሱ የተጠባበቀ ስለሆነ ምስሉ ላይ በምትመለከቱት መሰረት በደንብ እየከፈታችሁ ውስጡ ተጣብቆ የቀረውን ስብ ለይታችሁ ታወጣላችሁ። ትሪፓውን ስታዘጋጁ አንድ ፈጽሞ መርሳት የሌለባችሁ ነገር ጨጓራው ላይ ተጣብቆ የቀረ ስብ ካለ እና ያንን ስብ ካላወጣችሁት በኋላ ላይ ስጠብሱት ቆንጆ የሆነ ጣዕም አይኖረውም። ስለዚህ ላዩ ላይ የሚገኘውን ስብ በሙሉ ማውጣታችሁን እርግጠኛ ሁኑ። ሁሉንም ጨጓራ በሚገባ ካጠባችሁ በኋላ ንጹህ ውሃ እየቀያየራችሁ አንድ ሁለቴ ያለቅልቁት። ስታለቀልቁ የረሳችሁት ወይም የዘለላችሁት ስብ ካለ ነጥላችሁ አውጡት። አሁን ጨጓራውን ለመላጥ እንዲያገዛችሁ ውሃ ታፈላላችሁ። ጨጓራውን ውሃ ውስጥ እየነከራችሁ ለመላጥ እንዲመቻችሁ እዚህ ጋር አስቀድማችሁ ተለቅ ተለቅ ያለውን ጨጓራ አነስ አርጋችሁ ትከትፉታላችሁ። አሁን ውሃው በደንብ ከፈለላችሁ በኋላ ጨጓራውን ውሃ ውስጥ እየነከራችሁ ከአምስት እስከ አስር ሰከንድ ታቆዩትና ከውሃው እያወጣችሁ በቢላው ትልጡታላችሁ። እዚህ ጋር እየነከራችሁ የምትልጡበት ውሃ ፈጽሞ መቀዝቀዝ የለበትም። ስለዚህ እሳቱን እንደለኮሳችሁት እዛው እየፈላ ጨጓራውን እየነከራችሁ መላጥ ይኖርባችኋል። ውሃው በሚገባ የፈላ ከሆነና ጨጓራውን ለተወሰነ ሰከንድ በደንብ የምታቆዩት ከሆነ ምንም ጉልበት ሳይፈልግ ሙልጭ ብሎ ይላጥላችኋል። ይህን የትሪፓ አሰራር በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እያነሳችሁ ላኩልን። የላካችሁት ፎቶና ቪዲዮ ላይ ሀሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ታዲያ እዚህ ግሩፕ ላይ መላክ ያለባችሁ ፎቶ ከምግብ ጋር የተያያዘና ከዚህ በፊት በመለኛ ገጽ ያሳየናችሁ ብቻ መሆን አለበት። እኛ ያላሳየናችሁ የምግብ አይነት ላይ ሀሳብ እንዲሁም አስተያየት መስጠት አንችልም። እዚህ ጋር ጨጓራውን ስትልጡ ሶስት ማድረግ ያለባችሁን ጥንቃቄዎች ልንገራችሁ። የመጀመሪያው ጨጓራውን እየነከራችሁ ስትልጡ እጃችሁን እንዳያቃጥላችሁ መጠንቀቅ ይኖርባችኋል። ሁለተኛው ደግሞ ጨጓራውን ውሃ ውስጥ ስትነክሩት የራሱ የሆነ ጠረን ስላለው ቤታችሁን ጨጓራ ጨጓራ እንዳይልባችሁ መስኮት ከፍታችሁ ብታዘጋጁ ተመክራችኋለሁ። ሶስተኛውና የመጨረሻው ከጨጓራው የሚረጨውና ከውስጡ የሚወጣው ውሃ ጠረጴዛችሁን እንዳያበላሽባችሁ ከስር ከስር ቶሎ ቶሎ እየወለወላችሁ መስራት ይኖርባችኋል። አሁን ጨጓራው ምስሉ ላይ በምትመለከቱት መሰረት ቆንጆ ሆኖ ተልጦልናል። ከማብሰላችን በፊት አንዴ ለቅለቅ እናደርገዋለን። አሁን ጨጓራውን እንቀቅላለን። ጨጓራውን ለመቀቀል ሰፋ ያለ ድስት ላይ 1.5 ሊትር ውሃ ከአንድ የሾርባ ማንኪያ ጨው ጋር ታፈላላችሁ። ጨው የምንጨምርበት ምክንያት ጨጓራው ቶሎ እንዲበስልልን ነው። ውሃው ምስሉ ላይ እንደምትመለከቱት ተፍለቅልቆ ሲፈላ አጥባችሁ ያዘጋጃችሁትን ጨጓራ ተጠንቅቃችሁ ትጨምራላችሁ። ጨጓራውን ውሃ ውስጥ ከጨመራችሁ በኋላ በደንብ እስኪበስል ድረስ ወይንም ከአንድ ሰዓት እስከ አንድ ሰዓት ተኩል ያህል በከፍተኛ ሙቀት ታበስሉታላችሁ። መብሰል አለመብሰሉን ለመለየት ከፈለጋችሁ አንዱን ጨጓራ አውጥታችሁ ስትከትፉት በቀላሉ የሚከተፍላችሁ ከሆነ በስሏል ማለት ነው። ነገር ግን የሚያታግል ከሆነ በኋላ ላይ ላበላል ስለማይመች ለተወሰነ ሰዓት መቀቀል ይኖርባችኋል። በተጨማሪ ድስቱን ከድናችሁ የምታበስሉት ከሆነ ሊገነፍልባችሁ ስለሚችል ጥላችሁ መሄድ የለባችሁም። እኔ ጨጓራውን በከፍተኛ ሙቀት ለአንድ ሰዓት ተኩል ያህል ካበሰልኩት በኋላ ቆንጆ ሆኖ በስሎልኛል። አሁን ደግሞ የአትክልት ግብዓቶቹን እናዘጋጃለን። አንድ ራስ ነጭ ሽንኩርት ትልጡና በቀጫጭኑ ትከትፉታላችሁ። ትሪፓን ከሚያጣፍጡ የአትክልት ግብዓቶች መካከል ነጭ ሽንኩርት አንዱ ስለሆነ ባታሳንሱ ትመክራችኋለሁ። አሁን ደግሞ ተለቅ ያለ አንድ ራስ ቀይ ሽንኩርት በቀጫጭኑ ትከትፋላችሁ። ትሪፓውን በረጃጅሙ ስለምንከትፈው የአትክልት ግብዓቶቻችንንም በረጃጅሙ ብንከትፈው አሳምሮ ለማቅረብ ያግዘናል። አሁን ደግሞ አንድ ራስ ተልጦ የተዘጋጀ ዝንጅብል ትከትፋላችሁ። ዝንጅብልም ልክ እንደ ነጭ ሽንኩርቱ ትሪፓን ከሚያጣፍጡት የአትክልት ግብዓቶች መካከል አንዱ ስለሆነ ብትጨምሩት መክራችኋለሁ። ሌላኛው ከትሪፓ ጋር የማይቀረው የአትክልት ግብዓት ደግሞ ካሮት ሲሆን ካሮቱን በሚገባ ከላጣችሁ በኋላ ምስሉ ላይ በምትመለከቱት መሰረት ግንዱን እያወጣችሁ በረጃጅሙ ቀጠን አድርጋችሁ ትከትፉት አላችሁ። ካሮቱ ቶሎ እንዲበስልላችሁ ስትከትፉት በደንብ ቀጠን ማድረግ ይኖርባችኋል። የአትክልት ግብዓቶቹን በሚገባ ከከተፋችሁ በኋላ ቀቅላችሁ ያዘጋጃችሁትን ጨጓራ ልክ አትክልቶቹን እንዳረጋችሁት ረዘም እያረጋችሁ በቀጭኑ ትከትፉታ አላችሁ። የምታዘጋጁት ትሪፓ ትንሽ ቃጠል እንዲያረግና ሲታይ እንዲያምር አረንጓዴ ቃሪያ ከትፋችሁ ታዘጋጃላችሁ። የበለጠ ቃጠል እንዲያረግ ከፈለጋችሁ የቃሪያውን ፍሬ መተው ትችላላችሁ። አሁን ያዘጋጀነውን ግብዓት እንጠብሳለን። አራት የሾርባ ማንኪያ ዘይት መጥበሻ ላይ ታግሉና ከትፋችሁ ያዘጋጃችሁትን ሽንኩርት ከላይ ትጨምራላችሁ። ሽንኩርቱን ለሶስት ደቂቃ ያህል ከጠበሳችሁ በኋላ ነጭ ሽንኩርትና ዝንጅብሉን ትጨምራላችሁ። ትንሽ ጥሬ እንዲሆን ከፈለጋችሁ እዚህ ጋር አስቀድማችሁ ጨጓራውን ጠብሳችሁ የሽንኩርት ግብዓቶቹን በኋላ ላይ መጨመር ትችላላችሁ። ሽንኩርቱ ተጠብሶ ቀለሙን መቀየር ሲጀምር አንድ የቡና ማንኪያ እርድ ከላይ ትጨምሩና ታማስሉታላችሁ። እዚህ ጋር እርዱ እንዳይቃጠልባችሁ የምድጃችሁን የሙቀት መጠን ትንሽ ዝቅ ታደርጉታላችሁ። እርዱን ጨምራችሁ ከቀላቀላችሁ በኋላ ካሮቱን ጨምራችሁ ደግሞ ትጠብሳላችሁ። አሁን የምድጃችሁን የሙቀት መጠን ከፍ ማድረግ ይኖርባችኋል። በተጨማሪ ሁላችንም ቤት የሚገኘው የእርድ አይነት ሊለያየ ስለሚችል እዚህ ጋር እርድ ካነሳችሁ ተጨማሪ እርድ ማድረግ ትችላላችሁ። ትሪፓው ላይ የምትጨምሩት ካሮት ቶሎ እንዲበስልላችሁ ከፈለጋችሁ ለብቻ በውሃ ገንፈል ማድረግ ትችላላችሁ። የጨመራችሁት ካሮት ተጠብሶ ላላ ማለት ሲጀምር ከላይ ከትፋችሁ ያዘጋጃችሁትን ጨጓራ ትጨምራላችሁ። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የተለያዩ የአገር ውስጥ እንዲሁም የባህር ማዶ ምግቦችን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። በዚህኛው የመለኛ ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ነው። የጨመራችሁት ጨጓራ ተጠብሶ ትንሽ ሰብሰብ ማለት ሲጀምር የምትፈልጉትን ያህል ጨው ከላይ ታደርጋላችሁ። አሁን የማጣፈጫ ቅመሞችን እናስገባለን። ግማሽ የቡና ማንኪያ የሮዝሜሪ ዱቄት ግማሽ የቡና ማንኪያ ጥቁር ቁንዶ በርበሬ እና እንደየፍላጎታችሁ ደግሞ ትንሽዬ ከሙን ማድረግ ትችላላችሁ። ከሙኑ ግዴታ አይደለም። የማጣፈጫ ቅመሞቹን ካስገባችሁ በኋላ በደንብ አርጋችሁ ትቀላቀሉና ትሪፓው የበለጠ ቆንጆ ጣዕም እንዲኖረው አንድ የሾርባ ማንኪያ የተነጠረ ለጋ ቂቤ ታደርጋላችሁ። ቂቤ እንዴት እንደሚነጎር እንዲሁም እንዴት እንደሚነጠር መማር ከፈለጋችሁ እዚሁ የመለኛ ገጽ ላይ ታገኙታላችሁ። ከእናንተ የሚጠበቀው መፈለጊያው ላይ መለኛ ቂቤ ብላችሁ መጽሐፍ ብቻ ነው። አሁን ትሪፓው የተወሰነ ቃጠል እንዲያደርግ አንድ የቡና ማንኪያ ሚጥሚጣ ከላይ ታደርጋላችሁ። ሚጥሚጣውን ጨምራችሁ በተወሰነ መልኩ ከቀለቀላችሁት በኋላ ከላይ አረንጓዴ ቃሪያ ታስገባላችሁ። ትሪፓው ከበሰለ በኋላ ይህንን ይመስላል። አሁን ደግሞ አሳምረን እናቀርባለን። ትሪፓውን ለማቅረብ ጣባ ተጠቅሜ ያለው፣ ብዙውን ጊዜ የባህል ምግቦችን ሳዘጋጅ ጣባ መጠቀምን እመርጣለሁ። ነገር ግን በቤት ውስጥ ጣባ ከሌላችሁ ጎርጓዳ ሳህን መጠቀም ትችላላችሁ። ትሪፓ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደ ሁልጊዜው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።